የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሰሜን ምዕራብ ልዩ አጥቢያዎች ህብረት የመዘምራን ሥልጠና ተሰጠ። ከውጭ ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቀያቸው እንዳይወጡ አሳሰበች። ሰላም የተወደዳችሁ ውዲያ ህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላም እናጸጋል እናንተ ይብዛ። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር ቆይታ የማደርገው የሮማን ከሊል ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የኢትዮጵያ ቃልዊት ቤተ ክርስቲያን በሰሜን ምዕራብ ልዩ አጥቢያዎች ህብረት የመዘምራን ስልጠና ተሰጠ። ከሚያዚያ ቀን ሶስት እስከ 5 2017 ዓ ም በባህር ዳር ከተማ ቃለ ሕይወት ቤተ ክርስቲያን ስልጠናው የተሰጠ ሲሆን በከተማዋ የሚገኙ ሌሎች አብያተ ክርስቲያናት መዘምራንም ጥሪ ተደርጎላቸው ተሳትፈውበታል። 84 ሰልጣኞች መጽሐፍ ቅዱሳዊ አምልኮ በዝማሬና የሙዚቃ አለባውያን፣ የድምፅ ልምምድ፣ ህብረ ድምፅና የኳየር አደረጃጀት ተያያዥ ጉዳዮች ላይ ጠለቅ ያለ ስልጠና መሰጠቱን በስፍራው ተገኝተው ካሰለጠሉት የሙዚቃ ባለሙያ ረታ ጳውሎስ ለማወቅ ተችሏል። እሁድ እለት በነበረው መደበኛ የአምልኮ ጊዜ የዝማሪና የቃል አገልግሎት በአሰልጣኙ የተሰጠ ሲሆን በህብረቱና የአጥቢያ መሪዎች የወጣት ሰብሳቢና አስተባባሪዎች በቡራኬና በምስጋና ማጠቃለያ ተሰጥቶ ፕሮግራሙ ተጠናቋል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሀምሳኛ ዓመት የወርቅ ኢዮቤልዩ በዓል መክፈቻና ዓመታዊ የመሪዎች ጉባኤ እንደሚያካሄድ ገለጸ። ህብረቱ የተመሰረተበት ሀምሳኛ ዓመት የወርቅ ኢዮቤልዩ በዓል መክፈቻና ዓመታዊ የመሪዎች ጉባኤ ከሚያዚያ ቀን 152017 ዓም እንደሚያካሄድ ህብረቱ በሰጠው መግለጫ ላይ አስታውቋል። በዚህ ሀምሳኛ ዓመት የወርቅ ኢዮቤልዩ በዓል ላይ የመሪዎችና የመጋቢያን ኮንፈረንስ እንደሚካሄድ የተገለጸ ሲሆን ከመላው ሀገሪቱ ከአራት ሺ በላይ መጋቢያንና አገልጋዮች በዚህ ኮንፈረንስ ላይ ይታደማሉ። እንዲሁም የወንጌልና የሰላም ጉዳይ ትልቅ ትኩረት የሚሰጥበት በመንፈሳዊ፣ በማህበራዊ፣ በባህላዊና በሌሎች ጉዳዮች ላይም ትምህርት የሚሰጥበት ውይይ ማግኘትንም እንደሚካሄድ ተነግሯል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በሀገር ውስጥ ከ182 ቤተ እምነቶች በአባልነትና 75 ቤተ ክርስቲያን አጋዥ ክርስቲያናዊ ድርጅቶች በተባባሪ አባልነት እንዲሁም ከ450 በላይ የሚሆኑ ቤተ እምነቶች በአጋር አባልነት የሚያስተባብር ህብረት ሲሆን የኢትዮጵያ ሃይማኖት ተቋማት ጉባኤ አባልና የበላይም ተጠባቂ ነው። የገሊላ ኢንተርናሽናል ሴሚናሪ የ2017 ዓ ም በተለያዩ መርሃ ግብሮች ያስተማራቸውን ተማሪዎች አስመረቀ። ሚያዚያ ቀን አራት 2017 ዓ ም የገሊላ ኢንተርናሽናል ሴሚናሪ ዘጠነኛ ዙር በድግሪ በማስተርስ በዶክተሬት መርሃ ግብር ያስተማራቸውን ተማሪዎች አስመርቋል። በምረቃ መርሃ ግብሩ ላይ የፌድሪ ኢኖቬሽን ና ቴክኖሎጂ ሚኒስተር ዲኤታ የሆኑት ዶክተር ኢሽሩን አለማየሁ የሴሚናሪው ፕሬዚዳንት፣ የቦርድ አባላት እንዲሁም ጥሪ የተደረገላቸው እንግዶች ና ተመራቂ የተመራቂ ቤተሰቦች ተገኝተዋል። ሴሚናሪው ከተመሰረተ አስርት ዓመታትንም አስቆጥሯል። በዚህ የመረቃ ፕሮግራም ላይ ለረዥም ጊዜ ወንጌልን በማገልገል ዋጋ ለከፈሉ አባቶች ሰዎች ለወንጌላዊ ወርቁ ጎሌ የአዲስ ኪዳን መጽሐፍ ቅዱስን በጌዲኦ ቋንቋ ተርጉመው ላቀረቡትና ለወንጌላዊና አርበኛ አዛዥ ጡሜቦ በተለይም በቤተ ክርስቲያን ተከላ ለመንፈሳዊ ጥሪያቸው አዎንታዊ ምላሽ በመስጠት ከወጣትነታቸው ጀምሮ ለ71 ዓመታት ቤተ ክርስቲያንን በማገልገል በተለይም በቤተ ክርስቲያን ተከላ በልማት ዘርፍ በከንባታ አካባቢ መደበኛ የትምህርት ቤቶችን በማስገንባት ከአካባቢው ከመንግስት አካላት ጋር በመሆን ሰፊ ስራ ለሰሩ ለኚህ አባት የክብር ዶክተር ሴሚናሪው ሰጥቷል። በመርሃ ግብሩ ላይ በመገ የሚገኘት የክብር እንግዳ የሆኑት የፌዴራል ኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ የሆኑት ዶክተር ይሽሮን አለማየሁ ለዝግጅት ክፍላችን እንደገለጹት በእለቱ የነበራቸው ቆይታ መልካም እንደሆነ በማንሳት ሀገሪቱ በተለያየ ዘርፈ ብዙ ስራዎች በተለይም ከቴክኖሎጂ ጋር በተያያዘ የሰው ኃይል መኖሩ አስፈላጊ እንደሆነ በመግለጽ ይህንም ለማድረግ ጥረት ከሚያደርጉ ተቋማት ጋር አብሮ በጋራ እንደሚሰሩና እንደሚያበረታቱ ገልጸዋል። ተያይዞም ክርስቲያኖች በተሰማሩበት ዘርፎች ሁሉ የእግዚአብሔርን ቃል ያስፈልጋቸዋል ያሉት የሴሚናሩ ፕሬዚዳንት ዶክተር ጥላይ ደመቀ ይህንን በእውቀት የዳበረ እንዲሆን እየሰራን እንገኛለን ብለዋል። በቴክኖሎጂ የበለጸገ በእውቀት የበለጸገ በመንፈሳዊም የበለጸገ የሰው ኃይል ያስፈልገናል። ስለዚህ አለም ወደፊት እየሄደች ያለችበትን ሁኔታ መቋቋም የሚችል መምራት የሚችል መስራት የሚችል የሰው ኃይል ያስፈልገናል። ያው ያለንበት አለም ወደፊት የምናስባት አለም በተለይ የኢመርጂንግ የሆኑ ቴክኖሎጂዎች እየመጡ ያሉ በተለይ የአርቲፊሻል ኢንቴሊጀንስ ይሄ አርቲፊሻል ኢንቴሊጀንስ ደግሞ የሰው ልጆች ይተካል ተብሎ የሚታሰብና የሚፈራበት ዘመን ላይ ነው። ስለዚህ የሰው ልጆች መተካት የለባቸው የሰው ልጆች መምራት አለባቸው። እነዚህን ቴክኖሎጂዎች እየመጡ ያሉ ቴክኖሎጂዎችን ዲስራፕት እያደረጉ ያለውን አሁን የዓለም አስተሳሰብን እየቀየሩና ዲስራፕት ያደረጉ ያሉበትን ሁኔታ መምራት የሚችል የሰው ኃይል ያስፈልጋል። ስለዚህ ሁሉም ሰው መማር አለበት፣ ሁሉም ሰው ማወቅ አለበት። በተቻለ መጠን መምራት የሚችል ማወቅ የሚችል እነዚህ ቴክኖሎጂዎች እነዚህ ፖለቲካሊ ዳይናሚክ የሆነውን የዓለምን ሁኔታ አዲሱ የዓለም ስርዓትን መቋቋም የሚችል የሰው ኃይል ያስፈልጋል። ስለዚህ ከዚህ አንጻር ገሊላ ኢንተርናሽናል ሴሚናሪ ዓለማዊ መንፈሳዊ የሚለውን ልዩነት ሰብሮ በሁሉም ዘርፍ ሁሉን አቀፍ የሆነ ስብና ግንባታ ላይ እየሰራ ይገኛል። ስለዚህ ይሄን እንደ መንግስት በጣም እናበረታታለን። አብረን ለመስራትም ዝግጁ ነን። የትዝታዬ ማህደር የተሰኘ በጌታቸው በለጠ ግለ ታሪክ ላይ የተመሰረተ መጽሐፍ ተመረቀ። ባልደረባችን ጽጌ ረዳ አለሙ ተጨማሪ አላት። ሚያዝ 5 2017 ዓመተ ምህረት የትዝታዬ ማህደር በሚል ርዕስ የተጻፈው መጽሐፍ የጌታቸው በለጠ ግለ ታሪክ ላይ የሚያጠነጥን መጽሐፍ በብሔራዊ ቤተ መጻሕፍትና ቤተ መዛግብት ተመርቋል። በምረቃ መርሃ ግብሩ ላይ አምባሳደር ተሾመ ቶጋ፣ አምባሳደር ወይዘሮ ሙሉ ሰለሞን፣ እንዲሁም የተከበሩ ዶክተር ንጉሥ የተፈራ፣ ደራሲ አበራ አዳሙ፣ ዶክተር ወዳጄነ መሐረን፣ የደራሲው ቤተሰቦች፣ ወዳጅ ዘመዶች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ከ13 በላይ መጽሐፍቶችን የጻፈው አንጋፋው ደራሲ በተለያዩ የኃላፊነት ቦታዎች ላይም ከመደበኛው ስራ እስከ አመራርነት የቀድሞ የኢትዮጵያ የደራሲያን ማህበር ፕሬዚዳንት የነበሩት ደራሲና ጸሐፊ ጌታቸው በለጠ ለዝግጅት ክፍላችን እንደገለጹት ይህ ለህትመት የበቃው መጽሐፋቸው አስራ ሶስተኛ እንደሆነ የገለጹ ሲሆን ቀደም ሲል ከሀያ በላይ መጽሐፍቶችም እንደጻፉ ተናግረዋል። ይሄ ሁሉ ክብር ለጌታ ይሁን። በጣም ነው የተደሰጥኩት። በእውነት ከመጽሐፌ በላይ እዚህ የተገኙት ሰዎች እና የሰጡትን መልእክት ሳስብ የማይገባኝ ነው። ይሄ ሁሉ ክብሩ ለእግዚአብሔር ይሁን በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃ እናልፋለን። ቻይና የክብደት መጠናቸው ከ ሀምሳ ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቀያቸው እንዳይወጡ አሳሰበች። ባልደረባችን አስጨናቂ ሀብታሙ ተጨማሪ አለው። ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቤታቸው እንዳይወጡ አሳሰበች። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ያቸው እንዳይወጡም አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ማንጎሊያ መነሻውን ያደረገው ንፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንን እና ሃይቤንን ጨምሮ የቻይናን ሰሜናዊ ክፍሎችን እየመታም ይገኛል የንፋስ ጥንካሬ ከአንድ ከ17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት አስር ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጿል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ፣ በረዶ እና ነጎድጓድ የቀላቀለ መሆኑን የቻይና የአየር ትንበያ ኤጀንሲ ጠቁመዋል። በክስተቱ የሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመላከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁመዋል። ይህን ተከትሎ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በነፋሱ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያው የተሰጠው። እንዲሁም ንፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛል። ዛፎች በቀላሉ እንዳይነቀሉ ማጠናከር ብሎም መቁረጥ፣ ፓርኮች እንዲዘጉ፣ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙም ተደርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና የሰሜናዊ አካባቢ ጎዳናዎች ጭር ብለው መዋላቸውን አርቲ በዘገባው አመላክቷል። ውድ ተመልካቾቻችን ለዕለቱ የያዝንላችሁ መረጃዎቻችን ይህን ይመስሉ ነበር። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት እኔ ሮማን ክሌል ከመላው የሕይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የሕይወት ቴሌቪዥን መሰናዶች ጋር መልካም ቆይታ።